ኡነቱ ሩታ በቃ ኔ ያላንጂ መኖር በጣም ከብዶኛል እኔ ሩታ ነ አንተ ማትን ከባከባት ከዚህ በኋላ ለፍቅር ደስተኛ አንድ ልጅ ለምን አስር ልጅ። እንግዲህ ቤተሰብ፣ እጅግ በጣም የሚገርም ነገር ተከስቷል። በተለይ በአብርሃምና በሩታ ጉዳይ አዲስ ነገር ተፈጥሯል። ስለዚህ ጉዳይ በደም እነግራቸዋለሁ። በዛሬ ለት እንግዲህ አብርሃምና ሩታ ተገናኝቶ ነበሩ። ምንድነው የተፈጠረው? በደም አርጌ በዚህ ቪዲዮ እነግራቸዋለሁ። እሱ ብቻ አይደለም እንግዲህ የሩታ አፍቃሪ ደግሞ መጥቷል። በተለይ እንግዲህ ሩታን ለማኖር እችላለው፣ ለምን አንድ አይደለም አስር አትወልድም፣ ከአብርሃም በላይ አንቀባርሬ ፍቅር ሰጥቻትም ላኖራት እችላለሁ። ስለዚህ እንግዲህ አብርሃም እባክን እባክን ከእሷ ህይወት ውጣ፣ እኔ ነኝ እሷን ማስተዳደርም ከእሷ ጋር መኖር የምችል ብሎ እንግዲህ አንድ ሰው ደግሞ ከተፍ ብሏል ማለት ነው። እጅግ በጣም የሚገርም ነገሮችን እየሰማን እንገኛለን። በዛሬ ዕለት እንግዲህ ጭራሽ የማጠብቁት ነገሮችን በደንብ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይክ አርጉ፣ ሀሳብ አስተያየታችሁን ኮመንት ስራ አስቀምጦልን ወደ ጉዳያችን እንግዲህ በዛሬ ዕለት ደግሞ ወጣ ያሉ ነገሮችን እየሰማን እንገኛለን። ምክንያቱም በጭራሽ ያልተለመዱ ነገሮችን ሰምተናል። በተለይ እንግዲህ የሩታ ጉዳይ ነው። የሩታ ጉዳይ ሳነሳላችሁ በተለይ አንድ ዩቲዩበር በጣም በሚገርም ሁኔታ ሩታን እጅግ በጣም እንደሚወድና በጣም እንደተጎዳ በተለይ በሩታ ፍቅር እጅግ በጣም እየተጎዳ እንደሆነ እና ከአሁን በኋላም ከእሷ ጋራ መኖር እንደሚፈልግ እንግዲህ ለሩታ ይድረስ ብሎ መልእክቱንም ጭምር እንግዲህ እየሰጠ ይገኛል። በተለይ እንግዲህ በቪዲዮ እንዳስተዋል ነው ከሆነ ሩታን በጣም እንደሚያፈቅራት ነው ሲናገር የነበረው። በጣም እንደሚያፈቅራት በተለይ ከአሁን በኋላ ህይወቷን በአዘን ወይም ደግሞ እንግዲህ እጅግ በጣም በሚያስጠላ ሁኔታ መኖር የለባትም። እኔ የምትፈልገውን ነገር በሙሉ አሟልቼ አንቀባረሬ ላኖራት እፈልጋለሁ። ከሷ ላይ የምፈልገው አንድ ነገር ብቻ ነው፣ እንድትወደኝ እንድታፈቅረኝ ብቻ ነው። ያንን ማድረግ ከቻለች እንግዲህ እኔ ከአብርሃም በላይ ፍቅር ሰጥቻት በስነ ስርዓት እንግዲህ አኖራታለሁ፣ አለው ብሎ እንግዲህ ቃል ሲገባ ነበረ ይሄ ዩቲዩበር። እንግዲህ በጣም በሚገርም ሁኔታ በጣም ብዙዎቻችን ግራ ተጋብተን አብዛኛው ቪዲዮውን ስናይ ነበረ ብዬ አስባለሁ። ምክንያቱም እንግዲህ ቪዲዮን ቫይራል እየወጣ ይገኛል። አብዛኛው ሰውም እንግዲህ ምንድን ነው ከየት ነው የመጣ፣ ለምንድን ነው የመጣ እና አቤልም ልኮት ሊሆኑ ይችላሉ እንጂ በጭራሽ እንደዚህ አይነት ሰው ሊፈጠር አይችልም በትዳር ላይ እንደዚህ አይነት ነገር ያስባል ብላችሁ እንግዲህ አብዛኛው ሰው በተለይ በዚህ ሁኔታ እያሰባችሁ ትገኛላችሁ። ምክንያቱም እንግዲህ ጠርጣሪ አለ። ከዚህ በፊትም እነ አብርሃም በተለይ እንግዲህ በጣም ብዙ ሰውም ሊያጠቃቸው ሲሞክር ነበረ። የአብርሃምና የሩታን ትዳር እንግዲህ እንዲፈርስ ከፍተኛ ጥረት የሚያደርጉ ከውጭም የተደገፈ በተለይ በገንዘብ የተደገፈ በጣም ብዙ ነገር ሲደረግ እንደነበረ ሁላችንም የምናውቀው ጉዳይ ነው። በተለይ እንግዲህ እነ አቤልና እነ ብሩክ ደግሞ ይጠቀሳሉ። እጃቸው አለበት። በጣም ብዙ ነገር አድርጓል። እጅግ በጣም እንግዲህ በአይን እንኳን እስከ ማየት ደረጃ ድረስ ያደረሰን የሄርሜላን ጉዳይም ጭምር አይተንበታል። ስለሆነ ይህንንም ልጅ የላከው እነ አቤል ወይም ደግሞ እነ ብሩክ ሊሆኑ ይችላሉ። እነ አቤል እንግዲህ ትኩረት ለመሳብ ወይም ደግሞ በተለይ እንግዲህ ሩታ ወደ ፍቅር እንድትገባ ወደ ሌላ ሰው ጋር ሌላ ነገር ውስጥ ገብታ በስተመጨረሻ እንግዲህ የሚፈልጉትን ነገር ለማሳካት በተለይ እንግዲህ ሩታና ያው አብርሃምን እስከ መጨረሻው ድረስ ለመሸኘት ወይም ደግሞ በጭራሽ እንግዲህ አብሮ እንዳይሆኑ እስከ መጨረሻው ድረስ እንዲለያዩ ማድረግ እንግዲህ ሀሳባቸውን የሚያሳካ ነገር ነው ብሎ ስላሰቡ ያንን ነገር ሊሆን ይችላል ብሎ የራሳቸውን ሀሳብም እየሰጡ ይገኛሉ። በጣም ብዙ ሰዎች እንግዲህ በቪዲዮም ማስተዋል የቻል ነው። በተለይ አብርሃም ወይም ደግሞ ሩታን ለማለያየት ወይም ደግሞ እንግዲህ ሆን ተብሎ የተዘጋጀ ሴራ ሊሆንም ይችላል ላይሆንም ይችላል ብለን እናስባለን። ምክንያቱም እንግዲህ ይህ ልጅ በትክክለኛ ሲናገር በጣም እንዳፈቀራት በጣም እየተጎዳ እንደሆነ በተለይ አብርሃም በጣም እየጎዳት እንደሆነ እና በተደጋጋሚ እንግዲህ የሚያደርጋቸው ነገሮች አብርሃም እጅግ በጣም የሚያሳፍርም ጭምር እንደሆነ ሲናገር ነበረ። እንግዲህ ሩታ ብትወልድም ብሎ በቃል እንግዲህ እንደተናገረው ሩታ ብትወልድም ከአሁን በኋላ ግን ከኔ ጋር መኖር ትችላለች። እንኳን አንድ ልጅ አይደለም ለምን አስር አትወልድም? እኔ በደንብ ባረጌ አንቀባረሬ ላኖራ ትችላለሁ። በተለይ ሩታ አይታ የማታውቀው በሕይወታ አንድም ቀን እንኳን አይታ የማታውቀውን ፍቅር በደንብ አድርጌ አሳያታለሁ ብሎ እንግዲህ ያንን ነገር ሀሳቡንም አይዲያውንም ሲሰጥ ነበረ። በተለይ በዚህ ጉዳይ ላይ አብርሃም ምን ይላል በደንብ እነግራቸዋለሁ። እንግዲህ በጣም ብዙ ነገሮች እየተከሰቱ ነው። በተለይ በሄርሜላ በኩል ደግሞ አዳዲስ ነገሮችም እየተሰሙ ነው። በተለይ እንግዲህ ሄርሜላ አብርሃምን ይዛ ወደ ውጭ ሀገር ለመሄድም እያሰበች እንደሆነና አንዳንድ መረጃዎችን በስፋት ሲለቀቅ ነበረ በትላንትናው ዕለት። ምክንያቱም እንግዲህ እኛም ከለቀቅነው ነው በኋላ ይሄንን መረጃ አግኝተን ይህንን መረጃ በተለይ በትላንትናው ዕለት የለቀቅነው ቪዲዮ ካገኙ በኋላ አብዛኛው ሰው ማለት ይቻላል በእኛም የተነሳ አንዳንድ መረጃዎችን እያወጡ ነበረ። በተለይ እንግዲህ ሄርሜላ ያቀደችው በጣም ትልልቅ እቅዶች አሉ። ያንን እቅዷን በደንብ አድርጋ እየተገበረችው እንደሆነ ጭምር ነው ሲገለጽ የነበረው በሌላ በኩል እንግዲህ በጣም ሁላችሁም የማጠብቁት ነገር ሩታና አብርሃም ተገናኝቶ ነበሩ። ምንድን ነው የተፈጠረ ብላችሁ ከጠየቃችሁ እንግዲህ አብርሃምና ሩታ ተነጋግሮ እጅግ በጣም ብዙ ጭቅጭቆች ተፈጥሮ በስተመጨረሻ አንድ ከባድ ቃል ተናግሮ ነበረ አብርሃም። ከዚህ በፊት እንግዲህ እንደተጣሉ እናውቃለን። በምንድን ነው የተጣሉት? በባለፈው ቪዲዮ ሁላችሁም እንድታስታውሱ የምፈልገው ነገር አብርሃም የሁለት ወር ሕፃን ወይም ሁለት ወር እንኳን ያልሞላ አንድ ወር ነው እንግዲህ፣ እንዳውም እየሰማ ነው፣ እኛ ግን መረጃው የሚደርሰን ሁለት ወር እንደሆነ ነው። ምክንያቱም ያው ከወለደችም ትንሽ ቆየት ብሏል፣ ወደ ሚዲያ ስለመጣ ነው እንጂ ብሎ ብዙ ሰው ሃሳቡን ሲሰጥበት የነበረ ጉዳይ ነው። ያንን ላነሳላችሁ ሳይሆን እንግዲህ የአንድ ወር ሕፃንም ቢሆን ካልወሰድኩኝ ራሴ ላሳደግ እችላለሁ ወይም ብሎ እንግዲህ ቡራ ከረዩ ሲል ነበረ። በጣም ብዙ ጭቅጭቅ ሲፈጥር ነበረ። በስተመጨረሻ እንግዲህ ከሩታ ጋር እጅግ በጣም የማይሆኑ ንግግሮችን ተነጋግሮ ምን ታመጣለህ? ምንም ነገር ማምጣት አችልም። አብርሃም ካሁን በኋላ አስጠነቅቃለሁ፣ ወደ ህይወቴ እንዳትመጣ ብላ እንግዲህ በጣም ስታስጠነቅቀውና ሰጨውበት ነበረ። አብርሃም እንግዲህ በዛን ሰዓት አሳይሻለሁላ ሲል ነበረ። በዛሬ ዕለትም በድጋ አብርሃምና ሩታ ተገናኝቶ ፊት ለፊት እንግዲህ በጣም ብዙ መልሶችና ንግግሮችን ሲለዋወጡ ነበረ። በተለይ እንግዲህ አብርሃም የተናገረው አንድ ትልቅ ቃል አለ። ያም እንግዲህ ሁላችንም በተለይ ያው ከዚህ በፊትም እንዳየነው ነው፣ ልጄን እፈልጋለው፣ ከአሁን በኋላ ልጄ ከኔ ጋር መኖር አለበት ብሎ እንግዲህ በድጋሚ የማይሆን ንግግሮችን ሲናገር ነበረ። ይህንን ጉዳይ ባይዘው እንግዲህ አንዳንድ ሰዎችም ወቀሳ ሲያቀርቡበት ነበረ። በተለይ አብርሃም አልበሰለም ጥሬ ነው። እስከ ዛሬ ድረስ አስተሳሰቡ የልጅ ሕፃን ወይም ደግሞ ሕፃን እንኳን የማያስበው ያንን ሀሳብ ነው የሚያራምደው ብሎ እንግዲህ በጣም ብዙ ሰው በተለይ የአብርሃምን ስም መጨመር እንግዲህ ሲያጠፋ ነበረ። ያ መጥፋቱ እንግዲህ የራሱ ጉዳይ ነው ምክንያቱም ራሱ ያመጣ ነገር ስለሆነ አብርሃም የሚያደርጋቸው ነገሮች እያንዳንዱ የልጅ ስራ እንደሆነም የሕፃን ስራ እንደሆነም ሁላችንም የምናውቀው ጉዳይ ስለሆነ ምንም አዲስ ነገር አይሆንም ማለት ነው። እንግዲህ በዛሬ ዕለትም አብርሃምና ሩታ ተገናኝቶ ከፍተኛ የሆነ ጭቅጭቅ ሲፈጥሩ ነበረ። ምክንያቱም እንግዲህ ያው የሄርሜላ ጉዳይም አለ። እሱ ብቻ አይደለም፣ በተለይ አብርሃም ደግሞ ልጁ ማየት ይፈልጋል በየቀኑ እየሄደ እንግዲህ በጣም ብዙ ነገሮችን ሲያደርግ ስለነበረ እሷም በተለይ ሩታ እንደፈራችና ልጇን ማሳየትም ጭምር እንግዲህ ፈርታ አብርሃምን ስትከለክለው ነበረ። አብርሃምን መከልከሏ እንግዲህ ተገቢ ነው ብለን እናስባለን ምክንያቱም የሚያደርጋቸው ነገሮች አንዳንዴ ትልቅ ኃላፊነት የማይሰማው አይነት ሰው ስለሆነ እጅግ በጣም የሚያስገርም ነው። ምክንያቱም ልጁ ወስዶም ሊጠፋ ይችላል፣ ያው ስለዚህ እናት ደግሞ ልጇን በተለይ በጣም መከላከል አለባት። በተለይ በዚህ ሰዓት ላይ ይሄ ልጅ አብርሃም ጋር ምንም አይሰራም፣ በራብም ሊሞት ይችላል። ስለሆነ በጭራሽ በጭራሽ እንግዲህ ለአብርም ዝም ብላ ልተው አችልም። ስለሆነ ለልጇም በጣም ጥንቃቄ ማድረግ አለባት። በተለይ ልጇ በዚህ ሁኔታ በዚህ ሰዓት በተለይ እጅግ በጣም ህፃን በሆነበት ሰዓት ላይ መጎዳት ስለሌለበት በደንብ ጥንቃቄ ሊደረግለት ይገባል ብዬ ነው የማስበው። እንግዲህ ሩታ የምታደርጋቸው ነገሮች እጅግ በጣም አስተዋይ ሴት እንደሆነችን ያው ያስመሰክራል። ምክንያቱም ከዚህ በፊት በጣም ብዙ ጊዜ ስትናገር ነበረ ለልጇ እንደምትሞትና፣ በጣም ብዙ ነገሮችን በተለይ ትታለች፣ ለአብራምም ብቻ ሳይሆን ለልጇ ስትል እጅግ በጣም ብዙ ነገሮችን፣ በጣም ብዙ ንግግሮችን ትታ ያንን ነገር ረስታ ልጇን ብቻ ማሳደግ እንደምትፈልግ በተደጋጋሚ ስታወራ ነበረ። አብርሃም እንግዲህ ትልቁ በሽታ ሆኖባታል ማለት ነው። በተደጋጋሚ እየሄደ በጣም ይረብሻታል። እጅግ በጣም በሚያሳፍር ሁኔታ ካሜራ ይዞ ነው የሚሄደው። እንግዲህ ያው የሩታ ቤተሰብ ምንም እንኳን ቅልቅል እንኳን ሳይገባ እንደፈለገ ገባ ወጣ እያለ የእነሱ ግቢ ውስጥ ቪዲዮ እየቀረጸ በተለይ አባትየውም ጭምር በሩታ እንዲያዝኑ እስከ መጨረሻው ድረስም ከሩታ ጋራም በተለይ በዚህ ጉዳይ ላይ በጣም እስከሚነጋገሩ ደረጃ ድረስ ደርሷል። ምክንያቱ ደግሞ የአብርሃም ጉዳይ ነው። አብርሃም ሁሌ እንግዲህ እንደ ሕፃን ያደርገዋል የሚያደርጋቸው ነገሮችን በፍጹም አያውቅም። በተለይ ከሄርሜላ ጋር የተገናኘ ጊዜ ጀምሮ እስከ ዛሬ ድረስ የሚያደርጋቸው ነገሮች እጅግ በጣም የሚገርሙ ናቸው። አንዳንዴ አብርሃምም አይደለም ይሄ ሰው ሌላ ሰው ነው እስከ ማለት ደረጃ ድረስ ደርሷል። ኦዲየንሱ በተለይ እንግዲህ በአብርሃም በጣም እያዘነ ይገኛል። በሌላ በኩል እንግዲህ ሁላችን የምናውቀው የአቤል ጉዳይ ላይ አቤልም እንግዲህ በራሱ መንገድ ተፍተፍ እያለ ነው። በራሱ ዩቲዩብ ቻናልም ጭምር እንግዲህ ያው የአቤል የአብርሃምን ጉዳይ ከፍ አድርጎ ሲናገር ነበረ። በተለይ አብርሃም ወደ ውጭ ሀገር እንደሚሄድና ካሁን በኋላ ምንም አይነት ተስፋ እንደሌላት ሩታ ያንን ነገር ሲናገር ነበረ። ምን እንደሚፈልግ እንግዲህ አናውቅም። ምክንያቱም ከሩታ ጋራ እጅግ በጣም ጸበኛ እየሆነ መጥቷል። የሚናገራቸው ነገሮች እያንዳንዱ ማለት ይቻላል እንግዲህ ሩታን ለመጉዳት ወይም ደግሞ ሩታ በተለይ ከአብርሃም ጋራ እንዳትሆን የሚፈልግ ወይም ደግሞ እንግዲህ ፍላጎትን በደንብ አድርጎ እያሳየ ይገኛል። በዚህ ነገሮች ቀጥለዋል ማለት ነው። እንግዲህ በዛሬ ዕለት አነጋጋሪው የተባለው ሁላችንም በጣም ያሳቀንና እጅግ በጣም የገረመን ነገር በተለይ የሩታ አፍቃሪ መምጣቱ ነው። የሩታ አፍቃሪ መጥቶ እንግዲህ ወገቤን፣ ራሴን፣ በጣም ሁሉ ነገሬን እያለ አክት ሲያደርግና በጭራሽ ካሁን በኋላ ከሩታ ጋር መኖር እንደሚፈልግ የራሱን ሀሳብ አስተያየት እንግዲህ ሲገልጽ ነበረ። በዚህ ጉዳይ ላይ እንግዲህ አብርሃም ምን አለ? እያንዳንዱን ነገር ደግሞ አጣርቼ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ኩናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይክ አድርጉ። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።